በእግዚአብሔር ስም እንደምን ሰነበታችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም በቸርነቱ ጉባኤያችን በመባረክ አብሮን በመሆን ቃሉን ምስጢሩን በመግለጥ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ ትንሽ የምንነጋገርበት እንግዲህ ቅዱስ ያሬድ በሰየመው በመጻጉዕ ላይ ነው። የዛሬው እንትን አራተኛው አራተኛውና መጻጉዕ የሚባለው የዛሬው የዚህን ሰው ታሪክ ስናይ በዮሐንስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ አምስት ውስጥ የዚህን ሰውዬ ታሪክ ስናይ ሰው የለው፣ ብቸኛ ነው። ዘመድ ሰልችቶታል። ሰላሳ ስምንት ዓመት ሙሉ አልጋ ላይ ነኝ ነበር። በብሉይ ኪዳን ጸበሎች ነበሩ። በእነዚያ ጸበሎች ዙሪያ በሽተኞች ይሰፍራሉ። መልአከ እግዚአብሔር ውሃውን ሲነካው ይናወጣል። መልአከ እግዚአብሔር ውሃውን እንደባረከው እንደነካው እንደ ነካው የሚያውቁት ውሃው ሲናወጥ ነው። ያን ጊዜ ዘመድ ያለው ቶሎ በሽተኛውን አንስቶ ይጥላል ውሃው ላይ እና ይድናል። ይሄ ሰው እንደዚያ የሚረዳው ዘመድ የለው ብቸኛ ነው የነበረው እና ይሄ ሰው የበሽታው ጊዜ መርዘም፣ ምናልባትም ቤተሰቦች ሰልችተውም ይሆናል ሰው አልነበረው። ሁልጊዜ ሰው የሌላቸውን ብቸኞችን እግዚአብሔር ያያል። ሄደው ወደዚያ ቦታ ለምን እስካሁን ተኝተሃል አለ ዘመድ የለኝም አለ ሰው የለኝም ምክንያቱም ውሃው ሲንቀሳቀስ ብገባ ኖሮ እድን ነበር እንደ ሌሎቹ አልጋህን ተሸክምና ሂድ አለው ይላል አልጋውን ተሸክሞ ሄደ ይላል እግዚአብሔር የተመሰገነ ይህ የሚታሰብበት ቀን ነው ዛሬ ቅዱስ ያሬድ ይህ ታሪክ ታስቦ በዚህ ካህናት እንዲያስተምሩ ቤተ ክርስቲያን እንድታስተምር ያደረገበት ምክንያት በምንታመምበት ጊዜ፣ በምንሰደድበት ጊዜ፣ በምንታሰርበት ጊዜ፣ በምንቸገርበት ጊዜ፣ ልዩ ልዩ ፈተና በገጠመን ጊዜ ጾም፣ ጸሎት የዚያ ሁሉ ፈተና ድል ማድረጃ መሳሪያ መሆኑን ጌታ እንዳስተማረን ማቴዎስ 17 ውስጥ እንዳስተማረን አንድ እጅግ አስቸጋሪ ደዌ የያዘው ልጅ ነበረ። በጣም ኃይለኛ ክፉ መንፈስ የያዘው ሐዋርያትን እንኳን ያስቸገረ ጌታ ገሰጸው፣ ያን ክፉ መንፈስ ልጁ ከደዌው ዳነ ሐዋርያት ጠየቁት ለምንድን ነው እኛን ያስቸገረን አሉት ለምንድን ነው ያስቸገረን አሉት ያስቸግራቸው ራሳችሁ መርምሩ ለምን እንዳስቸግራችሁ ግን ይህ አይነት መንፈስ የሚወጣው በምን እንደሆነ እንደዚህ አይነት ችግሮች የሚወገዱት በምን እንደሆነ አዳምጡኝ በብዙ ጾምና ጸሎት ነው ነው ያለ ችግሮች የሚወገዱት በጾምና በጸሎት ነው በእርግጥኛ ጾምን የምናውቀው እህል ባለመብላት ወይም ስጋ ባለመብላት፣ ወተት ባለመጠጣት የሆነውን ምግብን በመተው የሆነውን ብቻ ነው እኛ የምናውቀው ብዙዎቻችን። ዋናው ትልቁ ጾም ሰውነትን ከክፉ ነገር መከልከል፣ ሰውነትን ከኃጢአት መከልከል ነው። ልቡናን ህይወትን ከኃጢአት መከልከል ነው። እንደውም ይሄ ምግቡ የማንበላው ምግቡ የምግቡ ጾም ወደ ዋናው ጾም እንዲያደርስን መሸጋገሪያ ድልድይ ነው። ወደ ዋናው ጾም እንዲያደርስን መሸጋገሪያ ድልድይ ነው። ዋናው ጾም የበደሉንን ይቅር ማለት፣ የበደልናቸውን ይቅር ማለት፣ የተጣላነውን መታረቅ፣ ክፋትን መተው፣ በኃጢአት መናዘዝ፣ ከዚያ በኋላ ጾም መጀመር። የጾም ጊዜ ማለት እኮ ኃጢአትን የመናዘዝ ጊዜ፣ የይቅርታ ጊዜ የጸሎት ጊዜ ራስን የማዋረድ ጊዜ ነው። የኑዛዜ ጊዜ ነው። ስለዚህ ይህ የተከናወነበት ጾም ምንጊዜም ቢሆን ድል አድራጊ ነው እና ደውያት የሚወገዱት በጾም ነው ነው የሚለው ለምሳሌ ያህል ዳዊት፣ ነቢዩ ዳዊት ልጁ ታመመበት። ልጁ በሚታመምበት ጊዜ ያደረገው ነገር ቢኖር ከዙፋን ወረደ። ዘውዱን የክብር የንግሥና ልብሱን አወለቀ። ማቅለበሰ አምር ነሰነሰ እህለው አልቀም ስም አለ ጾመ ነው የሚለው ያም ሆኖ እንኳን አልተቻለም። ልጁን እግዚአብሔር ወሰደ። ነገር ግን ዳዊት ልጁ እንደሞተ ባወቀ ጊዜ ምንድን ነው ያደረገው? ያደረገው ነገር ቢኖር በሉ አምጡ ውሃ ስጡኝ አለ። ታጠበ፣ ልብሱን ቀየር ምግብ አምጡ አለ፣ በላ፣ ቅባቱን ተቀባ። እንዴ እኛ ተጨንቀን ነበር፣ በታመመ ጊዜ እንደዚያ ራስህን ያዋረርክና ያለቀስክ፣ ሞተ ስንልህማ ፈርተን ነበር ሲሉት፣ እንደ እኔ እኮ በታመመ ጊዜ የጾምኩት እግዚአብሔር ፈቃዱ ሆኖ ይምርልኝ እንደሆነ ብዬ ነው። አሁን ከእኔ ይልቅ አባቱ እሱ ነው፣ እሱ ወሰደው። እኔ ወደ እሱ እሄዳለሁ እንጂ እኔ ልጁን አልመልሰው። ለምንድን ነው ማለት ጨነቀው። በፊት ግን የጾምኩት ይምርልኝ እንደሆነ ብዬ ነው። ጾመን እንኳን እንደ እግዚአብሔር ፈቃድ ነው ሊከናወን የሚችለው ማለት ነው። ስለዚህ ቅዱስ ያሬድ ሊያስተምረን የፈቀደው ነገር ቢኖር በጾም ውስጥ እነዚህን ነገሮች እነዚህን ተአምራት እንዲወሰ ያደረገው፣ በችግራችሁ ጊዜ ጾምን እንደ ትልቅ ዶክተር እዩት። ጾም ጸሎትን እንደ ትልቅ መድኃኒት እዩት። በበሽታ ጊዜ ብቻ አይደለም፣ በማንኛውም ችግር ጊዜ። በችግር ጊዜ ብቻም አይደለም፣ ማንኛውንም እግዚአብሔር የሚሰጣችሁን በረከት ሊሰጣችሁ ባቀደ ጊዜ ከመቀበላችሁ በፊት እንዲባርክላችሁ ያን ነገር፣ ስለዚያም ጾሙ። ስለዚህ የጾምና የጸሎትን ጥቅም እንድናውቅ ነው። እንኳን ቅዱስ ያሬድ ጌታም ራሱ ጾሞ ያሳየን፣ ለዚህ ነው። ስለዚህ እንደዚህ ሰውዬ ብቸኞች የሆናችሁ በልዩ ልዩ ደዌ በልዩ ልዩ ችግር ላይ ያላችሁ ክርስቲያኖች ጾምን ገንዘብ አድርጉ። ምክንያቱም በምትጾሙበት ጊዜ የበድሏችሁን ይቅር ትላላችሁ፣ ኃጢአታችሁን ትናዘዛላችሁ፣ ከኃጢአት ራሳችሁን ትከለክላላችሁ፣ ከእግዚአብሔር ጋር ትቀራረባላችሁ። ከዚህም ጋር ይላል መጽሐፈ መነኮሳት፣ እስመ ጾም አለ እማ ለጸሎት ወእህታ ለአርምሞ ወነቃ ለአንብዕ ወጥንተ ኩሉ ገር ልሰናይ። አያችሁ ጾም አለ ጾም እማ ለጸሎት እውነተኛ ጾም ለጸሎት እናቷ ናት እኮ። እውነተኛ ጾም ለጸሎት እናቷ ናት እኮ። ወእህታ ለአርምሞ ክፉውን ነገር ሁሉ ሰምቶ ለመቻል እህቷ ናት እኮ። አያችው። ክፉውን ነገር ሰምቶ ለመቻል ወእህታ ለአርምሞ ለዝምታ። ቅዱስ ዳዊት ሲም እግዚኦ አቃቤ ለአፉየ ለአንደበቴ እባክህ ጠባቂን አኑር ወማዕጾ ለከናፍሬ ለከንፈሮችም መዝጊያን ስጥ። ተመልከቱ ልክ ቅዱስ ዳዊት እንዳለ ወእህታ ለአርምሞ ለዝምታ እህትናትኮ። ወነቃ ለአንብ የራስን ኃጢአት የወገንን ኃጢአት የአገርን ኃጢአት የዓለምን ኃጢአት እያሰቡ ለማልቀስ ምንጭናትኮ። ማን ሰው ወጥንተ ሁሉ ገርልሰናይ ማንኛውንም መንፈሳዊ ስራ ለመስራት መሰረት እሷ ናት እኮ ጌታ ማንኛውንም መንፈሳዊ ሥራ ከመጀመሩ በፊት ጾመ ነውና ያሳየን ስለዚህ ጾምን እንደ ቀላል ሀብት አትዩ እንደ ቀላል ነገር አትዩ ስለዚህ እንደዚህ ሰውዬ የተቸገራችሁ ብቸኞች ካላችሁ በጾም ከፈጣሪያችሁ ጋር ተገናኙ ለማለት ነው። ያሞነ ይህ ሰው ብቸኛ ነበር። አሁን ተመልከቱ፣ ብቸኛው ለብቸኛው ብቸኛው ለብቸኛው። አምላካችን ኢየሱስ ክርስቶስ ብቸኝነት ምን እንደሆነ ያውቃታል። ተነጋገረናል። እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል የቃል ገንዘብ ለስጋ የስጋም ገንዘብ ለቃል ሆኖ በተዋህዶ አምላክ ፍጹም ፍጹም አምላክ ቢሆንም ክርስቶስ ፍጹም ሰው በመሆኑ ሰው የደረሰበት መከራ ደርሶበታል፣ አጣጥሞታል። ከደረሰበት አንዱ ብቸኝነት ነው። አንድ ራሱ በልደቱ ቅድመ ዓለም ከአባቱ ሲወለድ ተቀዳሚ ተከታይ የሌለው እኛን ለማዳን ሰው ሲሆንና ድረ ዓለም ሁለተኛ በስጋ ከድንግል ማርያም ያላባት ሲወለድ ተቀዳሚም ተከታይም የለውም፣ ብቸኛ ነው። በሰውነቱ እንኳን ብቸኛ ነው። ከዚህም ሁሉ ጋር እንደ ክርስቶስ ብቸኛ በዚህ ምድር የለም። የብቸኝነትን መከራ የቀመሰ እሱ ብቻ ነው። ስለዚህ የብቸኝነትን ውስጠ ችግር ምስጢሩን ስለሚያውቀው ብቸኛ ወደ ሆነው ሄደ። ብቸኛ ወደ ሆነው ሄደ። ዛሬም ምእመናን፣ ዛሬም ብቸኝነት የሚሰማን ስንቶች እንኖራለን። ወይ ባለስልጣን ዘመድ የለንም፣ ወይ ሀብት የለንም፣ ወይ ቤት የለንም፣ ወይ ስራ የለንም፣ ወይ መሬት የለንም፣ ምንም ነገር የለንም። ብቸኝነት የሚሰማ አንዳንዶች፣ ደግሞ ሴቶች ባል የላችሁ፣ ወንዶች ሚስት የላችሁ፣ ብቸኞች አላችሁ። ብቸኝነት የሚሰማን በየተሰማራንበት ብዙዎች አለ። ስለዚህ ብቸኛው አምላክ ኢየሱስ ክርስቶስ ብቸኞችን ለመፈለግ በሰማይና በምድር የመላ ነው። ቁጥራችን አይበዛበትም። ስለዚህ ምንድን ነው የሚለው? በደጅ ቆሜ አንኳኳለሁ የሚከፍትልኝ ባገኝ እገባለሁ። አሁን ትልቁ ችግር እየዘጋንበት ነው የልቡናችን በር። አሁን ይሄ ሰውዬ አልዘጋም። ልትድን ትወዳለህን አለው። አዎ ልትድን ተወደድቅ ሄዳ አልጋህን ተሸክመሃል። አልጋውን ተሸክመው ሄደ። ስለዚህ ዛሬም የኛ ጌታ አብሮን ነው፣ ችግራችን ለማስወገድ የምሕረት እጁ የችሎታ እጁ በራሱ ነው። የሚሳነው ነገር የለም። እና እግዚአብሔር ብቸኝነት፣ ልዩ ልዩ ችግር ያለብን እሱ ደርሶልን ያስወግድልን። አሁን ይሄ ብቸኛ ሰው ማን ነው? ብቸኛው፣ ብቸኛው ለብቸኛው ብለናል። ሰላሳ ስምንት ዓመት ሙሉ አልጋ ላይ የኖረ ብቸኛ ሰው የማን ምሳሌ ነው? የአዳም ምሳሌ ነው። አዳም በራሱ ጥፋት የኃጢአት በሽተኛ ሆነ፣ የኃጢአት ሽባ ሆነ፣ ከእግዚአብሔር ተለየ። ከእግዚአብሔር ጋር ሲጣላ እነማን ጠሉት? ቅዱሳን መላእክቱ ሁሉ ጠሉት። ከእግዚአብሔር ጋር ሲጣላ ፍጥረታት ሁሉ ጠሉት። ይገዛቸው ያስፈራራቸው የነበሩ እንስሳት ቀንድ ያላቸው በቀንዳቸው ይወጉት ጀመር። እንደ እባብ መርዝ ያላቸው በመርዛቸው ይነትፉት ጀመር። እንደ አንበሳ ግርማ ያላቸው በግርማ ያስፈራሩት ጀመር። ሁሉም ጠላው፣ ብቸኛ ሆነ። እስከሚስቱ ብቸኛ ሆነ። በብቸኝነት ለቅሶ ይኖር ነበር። መላእክት እንኳን ሊያድኑት አልወደዱትም። ለምን? ፈጣሪው ጋር ስለተጣላ። እነሱ ምንድን ናቸው? ሆኖም ግን ብቸኛ ሆኖ እንዲቀር ስላልፈለገ በባህሪው የሚወደን አምላክ በተስፋ ነው። በምድር ላይ የቶ በተስፋ እንደሚነገረው ሁልጊዜ ከሴቷ ሰው ሆኖ ያለ ወንድ ዘር አንድ ቀን ብቸኛውን አዳም ከመላእክት ጋር እንደሚጨምረው፣ ብቸኛውን አዳም ወደ ቀደመ ክብሩ እንደሚመልሰው ብቸኛውን አዳም በተዋህዶ ከራሱ ጋር አንድ እንደሚያደርገው ተስፋ ሰጥቶት ስለነበረ፣ ያ የተስፋ ዘመን ሲፈጸም እግዚአብሔር የተመሰገነ ይሁን ገላትያ አራት ላይ እንደሚናገረው የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን አንድያ ልጁን ላከልን ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ከወላዲተ አምላክ ከድንግል ማርያም ሰው ሆነ። ማድረግ የሚገባንን ነገር ሁሉ ሰርቶ አሳየን። በመጨረሻም እሱ መስዋዕት ሆኖ የአዳምን የሞት ዕዳ ከፈለ። የአዳም የሞት ዕዳ ሲከፈል በዘር ይተላለፍ የነበረው የአዳም የሞት ዕዳ የሁላችንም ተከፈለ። በእግዚአብሔርና በእኛ መካከል የጥል ግድግዳ ፈረሰ፣ የጥል መጋረጃው ተቀደደ፣ ዲያብሎስ ራሱ ተቀጠቀጠ፣ የገነት በር ተከፈተ፣ አለመ ሲኦል ተበረበረ፣ ሰውና እግዚአብሔር ታረቁ። ሰውና እግዚአብሔር ሲታረቁ መላእክትና ሰው አብረው ዘመሩ። በቤተልሔም እግዚአብሔር የተመሰገነ ይሁን። ስለዚህ ብቸኛውን አዳም ያዳነ ብቸኛ፣ ከእሱ በቀር ሌላ አዳኝ የለም የተባለው ኢየሱስ ክርስቶስ ነው። ብቸኛው የዘላለም አዳኛችን እሱ ብቻ ነው። ወላዲተ አምላክ ድንግል ማርያም ብትሆን በጸሎቷ በምልጃዋ ከብቸኛው ከመድኃኒቱ ጋር ማገናኘት ቅዱሳን መላእክቱ ቢሆኑ ከብቸኛው መድኃኒት ከመድኃኒቱ ከአምላካችን በኢየሱስ ክርስቶስ ጋር ማገናኘት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳኑ ሁሉ ስጦታ የተሰጣቸው ባለጸጋዎች ሁሉ ከብቸኛው የዘላለም አዳኝ መድኃኒት ከአምላካችን ከኢየሱስ ክርስቶስ ቁስልና ደም ጋር ማገናኘት እንጂ የሱ ለሱ የማዳን ስራ አጋር የለው፣ ጓደኛ የለው፣ ብቸኛ በላይ በሰማይ በታች በምድር መዳን በሌላ በማንም የለም፣ በብቸኛው ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ነው አዳኛችን። የተዋህዶ አባቶቻችን ያስረከቡን ሰማያዊ ሀብት ይህ ነው። ወላዲት አምላክ ድንግል ማርያምን የቱን ያህል እንደምናከብራት እንደምንወዳት መላእክቱን ነቀነ ቅዱስ ገብርኤል ጀምሮ የቱን ያህል እንደምንወዳቸው እንደምናከብራቸው ቅዱሳኑን የቱን ያህል እንደምናከብር እንደምንወድ እንደ አንዱን እንደ ክርስቶስ ብናደርግ ኖሮ ጉድ ሆነን ነበር። ይሄው ጃማይካ ወጃ ነው። ይሄን አምላክ ነው። አያድርስ እኮ ነው። ልጆቻቸው እኮ አመኑ። ከእንግዲህ አያድርስ እኮ ነው። ይሄ እኮ ከዚህ የበለጠ ጣዖትን ማምለክ የለምኮ ሰው ተመለከ ኮ ወላጭ ሰው ተመለከ። ሳያውቁት ነጮችን የጎዳን መስሏቸው፣ ሳያውቁት ጥሩ የሰራን መስሏቸው፣ ሳያውቁት ኃይለሥላሴን የሚገባቸውን ክብር ቢሰጡ ይበቃቸው፣ ሳያውቁት በክርስቶስ ወንበር አስቀመጡ። እግዚአብሔር እንዴት እንደጠበቀን እዩት፣ የእግዚአብሔር ቸርነት ከሱ በቀር ሌላ አዳኝ የላችሁም ብለው በብሉዩ በሐዲሱ በብራናው በተጻፈው በገድላቱ በድርሳናቱ በተአምራቱ አስረክበውን የሄዱን ታላቅ ሰማያዊ ሀብት ይህ ነው። ከዚህ የበለጠ ሀብት ደግሞ የለም። አያችሁ፣ የዓለም ውጣ ወረድ ችግሩ እንደሆነ አሜሪካ ቆዳ ለብሶ የሄድ የነበረ ለማኝ ነበረ፣ አሁን ሀብታም ሆኗል። ትናንት ሀብታም የነበረች ኢትዮጵያ ዛሬ ለማኝ ሆናለች። ነገ አሜሪካ ለማኝ ሲሆን ኢትዮጵያ ደግሞ ሀብታም ትሆናል። ዛሬ ወደ አሜሪካ እንደመጣ ነው፣ ነጮች ወደ ኢትዮጵያ ይሄዳሉ። ዛሬ ወደ ነጮች እንደመጣ ነው፣ ነጮች ወደ አፍሪካ ይሄዳሉ። ዛሬ አንደኛው ዓለም ነገ ወደ ሶስተኛው ዓለም ሊሄድ ይችላል። የዓለም ነገር ተቀያያሪ ነው። የዓለም ነገር ተቀያያሪ ነው። የማይቀያየረው ሀብት ግን ዶግማ ነው። ዶግማ ከተበላሸ ተበላሸ፣ ሕይወት ተበላሸ ነው ያን ሰማያዊ ሀብት እንዳይበላሽ ያደርገው አውር ሰውን ሄዱ እግዚአብሔር የተመሰገነ ነው። ስለዚህ ብቸኛው አዳኛችን እሱ ነው። ዛሬ ዛሬ ዘመድ የሌላት እንዳየወት ከሆነ ዘመድ የሌላት ብቸኛ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። እኔ በጣም የሚገርም ነው። እኔ ድሮ ምን ይመስለኝ ነበር አሜሪካኖች የክርስቲያን ሀገር ስለሆነች ኢትዮጵያ አሜሪካኖች ለኦርቶዶክስ ቤተክርስቲያን እንደው ካይናቸው ብሌን ይልቅ የበለጠ እንደው የሚያስቡላት ነበር የሚመስለኝ፣ ነጮችም ሌሎችም እንደዚሁ። ነገር ግን እንዳየሁት አይደለም። እንዳየሁት ከሆነ ሊረዱ ይችላሉ። ግን አሜሪካ መርዳት የሚችለው የሚረዳውን ጥቅም የሚያገኝበትን ብቻ ነው። ይህ የታወቀ ነገር። የኢትዮጵያ ቤተክርስቲያን ለአሜሪካ የምትሰጠው ጥቅም ካለ ይረዳታል። ጥቅም ከሌለ ደግሞ ሊረዳት አይችልም። ኢትዮጵያ ደግሞ ለአሜሪካ የምትሰጠው ጥቅም ምንም የላትም። ብቸኛ ድሃ መጻጉዕ ናት። ስለዚህ ምን አላት ይች ቤተ ክርስቲያን እንግዲህ። ስለዚህ መድኃኒቱ ምንድን ነው? አሁን መድኃኒቱ ምንድን ነው? መድኃኒት ይሄ ሰው ዘመድ አልነበረው ተስፋ የሚያደርገው አልነበረው። ብቸኛ ነበረ። ብቻውን ሆኖ ግን አልቀረም። ለብቸኞች ብቸኝነትን የሚያውቀው አምላክ አለ። ለብቸኛዋ ቤተ ክርስቲያን የሞተላት አምላክ ኢየሱስ ክርስቶስ አለ። እኛ በምናውቀው ነው የምንጨነቅ። በማናውቀው መንገድ እግዚአብሔር አምላክ መድኃኒታችን ኢየሱስ ክርስቶስ መጻጉዕን ተነስና አልጋህን ተሸክመ ሂድ እንዳለው ዛሬም የቤተ ክርስቲያኗን ይሄ የምናየውን በሽታ ሁሉ የመለያየት በሽታ የስንፍና በሽታ ይሄ እንደው ምን ልብዬ ልናገረው የበሽታ ብዛት ሁሉ ጠራርጎ እንደሚያስወግድላትና አንድ ቀን እሱ እንደሚመራት አንድ ቀን እሱ እንደሚመሰገንባት አንድ ቀን እሱ እንደሚከብርባት ምንም ጥርጥር የለንም ለምን እስካሁን ያቆያት እሱ ነውና የብቸኞች አምላክ ዛሬም ስላለ አሁን ማድረግ ያለብን ምንድን ነው የለንም ነው ቤተ ክርስቲያኗ ሰው የላትም። በቤተ ክርስቲያኗ ውስጥ ብዙ ዶክተሮች አሉ፣ ሊረዷት አልቻሉ። ብዙ መነኮሳት አሉ፣ ልንረዳ አልቻል። ብዙ ቀሳውስት አሉ በብዙ መቶ ሺህ የሚቆጠሩ ምንም ልንረዳት አልቻል። ብዙ ዲያቆናት አሉ፣ ብዙ ቆራቢያን አሉ፣ ብዙ ምእመናን አላችሁ ልንረዳ የምንችለውን ያህል አልረዳንም። ሌላው ቀርቶ አስራት የማውጣትን ጸጋ እንኳን ገና አላገኘ ነው። የማንኛው ኦርቶዶክስ ነው ካለው አንድ አስረኛውን ከቤቱ የሚያስገባ? እኛ እኮ ነገራችን ሁሉ የተረገመብን። የእግዚአብሔርን ገንዘብ እየሰረቅን አስራቱን በማስቀረታችን የሚጠቅመን እየመሰለን በመስጠታችን ቤት ሚፈርስ እየመሰለን ነገር ግን የግብፅ ኦርቶዶክሶችን ብታዩ አንድ ወር የወሩን አስራት በሆነ ምክንያት አስቀርቶ እንደሆን በሁለተኛ ወር የቀረውንና የአሁኑን ይዞ የሄድና አቡነ ይላል። ቄሱን አባ ጳጳስ ነው አቡነ፣ ቄሱ ነው አቡነ። ኃጢአት ሰርቻለሁ እግዚአብሔር ሰርቻለሁ፣ ያለፈውን ወር ያለፈው ወር ይኸው፣ የአሁኑም ይኸው ብሎ አስራቱን ይሰጣል። ቄሱ አይምርም። ላለፈው ወር ቀኖና ይሰጠዋል። ስግደት፣ ጾም ይሰጠዋል። ለምን ቤተ ክርስቲያንን የሚያንቀሳቀሳት ይህ ስለሆነ። አሜሪካ እዚህ የደረሰው እኮ በታክስ ነው። የዓለም ቤተ ክርስቲያን እኮ እዚህ ደረጃ የደረሰችው በአስራት ነው። ስለዚህ የእኛ ህዝብ በመንግስት ተገዶ ስለሆነ አስራት ይከፍላል፣ ያለውም የሌለውም። ነገር ግን በቤተ ክርስቲያኗ አስራት አልተለመደም። በዚህ ምክንያት ቃሉ እንደተናገረ ነገራችን ሁሉ የመርገም ፍሬ ሆነ። ስለዚህ ይሄን እንኳን ማስተማር አልቻልንም። ይሄ የሆነበት ምክንያት ምንድን ነው? ምዕመናን ከልጅነታቸው ጀምሮ ስላልተማሩ ገናነን። ስለዚህ ያለን እድል እንዲሁ ምንም ተስፋ የምናደርገው ነገር ስለሌለን፣ ተስፋችን እሱ ብቻ ተስፋው እሱ የሆነ ደግሞ ወድቆ አያውቅም። ተስፋው እሱ የሆነ ደግሞ ተስፋው ፍሬ ሳያፈራ ተጽፎም ታይቶም አያውቅም። ስለዚህ ክርስቲያኖች ከማንም ላይ ተስፋችን እናንሳ። ተስፋን ንቁረጥ ሳይሆን በነገሮች ሁሉ ተስፋ አናድርግ። ተስፋችን የትናንትናው፣ የዛሬው ለዘላለሙ ታማኝ የሆነው ኢየሱስ ክርስቶስ ይሁን። እሱ የሆነ እንደሆነ በእውነቱ እግዚአብሔር ሳይውል ሳያድር በአጭር ጊዜ ውስጥ ይረዳናል። የኛ ምላል ስለዚህ ብቸኛው ለብቸኛው ያን እንኳን ቤተ ክርስቲያኗ ይገርማቸዋል። እንኳን ቤተ ክርስቲያኗ አገሯ ራሷ አገሯ ራሷ ሰው የላትም። እንግዲያውማ ስንት ባለ ዲግሪዎች አሉ፣ ስንት ሀብታሞች አሉ፣ ስንት ምሁራን አሉ፣ ስንቶች አሏት። እንዲያውም እሷ ያስተማረቻቸው እሷ ያፈራቻቸው እሷ ያሳደገቻቸው እሷ ለቁም ነገር ያበቃቻቸው መስሎኝ አሜሪካ እንደ ሸንኮራ ገዳም ይመጣቸው ይመጣል የታደላገ ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ እስከ ዶክተር እስከ ፕሮፌሰርነት ድረስ የደረሱ ሰዎች፣ ምንም ሳይለፋ ሳይደክም ያገኛል። የስራ ዋጋ እየሰጠ ይመገባል። አሜሪካን ይጠቀማል። የአውሮፓ ሲሳይ የአሜሪካ ሲሳይ የሆኑ ስንቶች ምሁራን። ለምን በሀገራቸው የሚያስደስት ነገር ስላጡ። ለምንድን የሚያስደስተውን ነገር ያጡት? እነሱ ስለማይተባበሩ። ምክንያቱም የእያንዳንዳችን ሕይወት መዳኛ የሌለው መጻጉዕ የምናመልከው የሞተልን አምላክ ሁሉን ቻይ ቸሩን የዋሁን የፍቅር የትህትና ባለቤት የሆነውን ሳይሆን የልህ ጋኔል ነው የምናመልከው የልህ ጋኔል ነው የማሸነፍ ጋኔል ማሸነፍ አለብኝ እኔ የተናገርኩት መሰማት አለበት እኔ ያልኩት መሆን አለበት እኔ መምራት አለብኝ እኔ በላይ መሆን አለብኝ ይሄ ነው ሀገሪቱን እኔ እንደማየው ከሆነ ማለት ነው እንግዲያው መፋጨቱ መጣላቱ መነጋገሩ መወያየትማ የነበረ አይደል? ይኸው አሜሪካኖች እንግዲህ አንደኛ ሀገር ጥይት አይተኩሱ። ሪፐብሊካኖች እና ዲሞክራቶች በቴሌቪዥን እኮ ነው የጥይቱን አዳ፣ የቃል ጦርነት እኮ ነው። በቃል ጦርነት ተጨፋጭፈው ተጨፋጭፈው፣ መጨረሻ ላይ የተሸነፈው ያሸነፈውን ተከትሎ ይሄዳል። የተሸነፈው ያሸነፈውን ተከትሎ ስራውን ይሰራል። ይኸው እያንዳንዳችንን ባህሪ አርጎ ለመግዛት በቃ፣ ድሮ በመርከብ ገዝቶ ነበር ያመጣው፣ ነው ግን ወደን ነው እየፈረደው ወደን ነው። ስለዚህ ክርስቲያኖችን የለወቀ ሳይሆነ አሁን አገሯ ራሷ ሰው በማጣቷ ነው። ስለዚህ ምንድን ነው ማድረግ ያለብን? ወደ እሱ መጮህ ለምን? ኦ እግዚኦ ፍጥር ሰባ ብለን ሰው ፍጠርላት ለዝች አገር ብለን ሰው ፍጠርላት ለዚች ቤተ ክርስቲያን ብለን እባክህ እንደገና ውለዳት ብለን እንደገና አንሳት ብለን እንግዲህ አሁማ እግዚአብሔር እንዲህ እየበደል ነው፣ እንዲህ እያስቀየም ነው። ጳጳሳቱም፣ መነኮሳቱም፣ ቀሳውስቱም፣ ዲያቆናቱም፣ ምእመናኑም፣ ቆራቢው፣ ያልቆረበውም ሁላችንም አንድ ላይ ሆነን እየበደልናት ነው ያለ ነው። ምክንያቱም ከምን ጠቅማት ይልቅ የምን በድላት ስለሚበዛ ነው። ያ የምናደርጋት ትንሽ መንፈሳዊ ነገር ትቅር፣ ግድ የላችሁ ብንተዋት፣ ደካማ ጎኑን እናውራው የሚጠቅመን እሱ ስለሆነ ያ ሁሉ ሆኖ ግን እግዚአብሔር ይመስገን የደካሞች አባት፣ እናንት ደካሞች ሸክም የከበረባችሁ ሁሉ ወደ እኔ ኑ አለ። ሸክማችንን ይዘን ወደ የት መሄድ አልቻለም፣ ወደሱ ነው። ዛሬ ሸክማችንን የማራገፉ ምልክት ነው። በሰው ተስፋ ስናጣ፣ እሱ ግን እግዚአብሔር የተመሰገነ ይሁን ራሱ ስራውን እየሰራ ነው። ተመልከቱ ይሄን እንትን ምን አለው ይሄን ይሄን ሰውዬ ምንድን አለው? አልጋህን ተሸክመ ሂድ። አልጋው ምንድናት? ለመጻጉ የሚተኛባት የሚያርፍባት፣ የሚያንቀላፋባት፣ በሽታውን የሚያስታምምባት የእኛ አልጋ እኮ ሃይማኖታችን እኮ ናት ተዋህዶ አልጋችን ማረፊያችን፣ መኝታችን የምትመቸን ተዋህዶ። ወደ አሜሪካ ስንሄድ በራሳችን ፈቃድ ወደን ያመጣነው እንግዲ አየሩ አለን፣ መልካሙ አየር መልካሙ አፈር አለን፣ መልካም ወንዞች አሉን፣ መልካም ሀይቆች አሉን። ያጣነው ነገር የለም። በራሳችን ጠባይ ማጣት ተሰደርን፣ ሄድን። ስንሄድ ግን በራሳችን ችግር በራሳችን ራሳችን ጎትተን ባመጣነው ፈተና ስንሰደድ ግን መጻጉን አልጋህን ተሸክመ ሂድ እንዳለው ተዋህዶት እምነትህን ተሸክመ ሄድና ያለ የተመሰገነ ወደ አሜሪካ ስንመጣ እሱን ነው ተሸክመን የመጣን። እምነታችን ልክ እንደ አልጋ የምናርፍበትን ፊደሉን፣ እንደ አልጋ የምናርፍበትን ቋንቋችንን፣ እንደ አልጋ አይምራችን የሚያርፍበትን ስራ ተቅዳሴው ያሬዳዊ ዜማን መዘምራኑን እንደ አልጋ የምናርፍባቸው ጳጳሳቱን፣ ይህን ሁሉ የሰጠን እኮ እሱር አልጋ ነው። አልጋ አልጋህን ተሸክመ ሂድ። ባዷችንን አይደለም አልጋ የሆነንን መንፈሳዊ ነገር አልጋ የሆነንን ሃይማኖትና ታሪካችን ሁሉ ይዘን ነው ይሄ የመጣ ነው። እግዚአብሔር ይመስገን። ውሎ አድሮ አይታወቅም፣ እንግዲህ አልጋ ከሆነችው ተዋህዷችን ላይ አሜሪካኖች የሚተኙበት ይሆናል። አይታወቅም። ዛሬ መጻጉ ብቸኛው ብቸኛው ብቸኛውን የፈወሰበት ቀን ብቸኛው ኢየሱስ ክርስቶስ ሁሉን ቻይ የሆነው የሚሳነው ነገር የሌለ ሞትን ያሸነፈ በክብር ያረገ በአባቱ ቀኝ የተቀመጠ ዳግም የሚመጣ ዓለማትን የሚያሳልፍ ሙታንን የሚያስነሳ ለልጆቹ የዘላለም ሕይወት መንግሥተ ሰማያትን የዘላለም ክብርን የሚያወርስ ዋአልቦ ማይለግ ለመንግሥቱ ለመንግሥቱ ፍጻሜ የሌለው ኢየሱስ ክርስቶስ ብቸኛዋን ቤተ ክርስቲያናችን ይድረስላት። ብቸኛዋን አገራችን ይድረስላት። የምሁራኗን ዕውቀት ተጠቃሚ፣ የካህናቷን ዕውቀት ተጠቃሚ የልጆቿን እሸት ቃሚ ያድርግልን። እግዚአብሔር የተመሰገነ ይሁን። ይበቃናል።